ምዕራፍ 24 አብርሃምም ሸመገለ፣ ዘመኑም አለፈ። እግዚአብሔርም አብርሃምን በሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን በእጄ ላይ አድርግ። እኔም አብሬ ከምኖራቸው ከከነአን ሴቶች ልጆች ለልጄ ለይሳቅ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ ተወለድኩበት ወደ ሀገሬና ወደ ተወላጆች ሂድ፣ ለልጄ ለይሳቅ ከዚያ ሚስት አምጣለት። ሎሌውም ሴቲቱ ምናልባት ወደዚህ ሀገር ከእኔ ጋር ለመምጣት ባትወድስ ልጅህን ወደ መጣኸበት ሀገር ልመልሰውን? አለው። አብርሃምም አለው ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር ለአንተና ለዘርህ እሰጠሃለሁ ብሎ የነገረኝና የማለልኝ የሰማይ እናም የምድር አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ወደዚህ ምድር ለመምጣት ባትፈቅድ አንተ ከዚህ መሃላ ንጹን ልጄን ግን ወደዚያ እንዳትመልሰው ተጠንቀቅ። ሎሌውም በጌታው በአብርሃም እጅ ላይ እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል ዐሥር ግመሎችን ወስዶ ከጌታው ዕቃ መልካም መልካሙን ይዞ ተነሳ። ተነስቶም ወደ ሶሪያ ወንዞች መካከል ወደ ናኮር ከተማ ሄደ። ከመሽም ውሃ ቀጂዎች ውሃ ሊቀዱ በሚመጡበት ጊዜ ከከተማይቱ ውጪ በውሃ ጉድጓዳ አጠገብ ግመሎቹን አሳረፈ። እንዲህም አለ፤ የጌታዬ የአብርሃም አምላክ እግዚአብሔር ሆይ፣ እማልድሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ፤ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በውሃው ጉድጓድ አጠገብ ቆም ያለው የከተማዋ ሰዎች ሴቶች ልጆችም ውሃውን ሊቀዱ ይወጣሉ። እንስራሽን አዘንብለሽ ውሃ ጠጭኝ የምላት፣ እርሷም አንተ ጠጣ፣ ግመሎችህን ደግሞ እስኪረኩ አጠጣለሁ የምትለኝ ድንግል፣ እርሷ ለባሪያህ ለይሳቅ ያዘጋጀሃት ትሁን። በዚህም ለጌታዬ ለአብርሃም አብርሃም ምሕረትን እንዳደረግ አውቃለሁ። እንደዚህ በልቡ ያሰበውን መናገሩን ሳይፈጽም እንዲህ ሆነ፤ የአብርሃም ወንድም የናኮር ሚስት የሚልካ ልጅ የባቱኤል ሴት ልጅ ርብቃ እነሆ መጣች። እንስራዋንም በጫንቋ ተሸክማ ነበር። በብላቴናይቱ መልኳ እጅግ ያማረ ወንድ የማታውቅ ድንግል ነበረች። ወደ ውሃው ጉድጓድም ወረደች፣ ውሃም ቀዳች፣ እንስራዋንም ሞልታ ወጣች። ያም ሰው ሊገናኛት ሮጠና፣ ከእንስራሽ ጥቂቷ ጠጭኝ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን ከጫንቋ በእጇ አውርዳ እስኪረካ ጠጣችሁ። እርሱንም ካጠጣች በኋላ ለግመሎች አለች፣ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለችው። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠችው። ደግሞም ልት ቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹም ውሃ ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየው አንዳንድ ወቄት የሚመዝን የወርቅ ጉትቻ፣ ለእጆቿም አስር ወቄት የሚመዝን ጥንድ የወርቅ አምባር አወጣ። ጠርቶም እንዲህ አላት። አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ እንዳለ እስኪ ንገሪ። እንዲህ አለችው፦ እኔ ሚልካ ለናኮር የወለደችለት የባቱ ልጅ ነኝ። በእኛ ዘንድ ለግመሎች ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን። ሰውየውም ደስ አለው። እግዚአብሔርም ሰገደ፣ እንዲህም አለ፦ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን፤ ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤት መንገዴን አቀናልኝ። ብላቴናይቱም ሮጠች ለእናቷም ቤት ይህን ሁሉ ነገር ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃው ጉድጓድ ወደ ሰውየው ሮጠ። ጉትቻውንና አምባሮቹን በእህቱ እጅ ባየ ጊዜ፣ የእህቱንም የርብቃን ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆ በውሃው ጉድጓዳ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ይቆመሃል? እኛም ቤትን፣ ለግመሎችህም ማደሪያን አዘጋጅተናል። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ለግመሎቹም ሳር ገለባ ቀረቡላቸው። እግሩን ይታጠብ ዘንድ ውሃ አመጡለት ከእርሱ ጋር ላሉ ሰዎችም አመጡላቸው። ይበላም ዘንድ እንጀራን አቀረቡለት እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም አለ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው አገነነውም። ላሞችንና በጎችን ወርቅንና ብርን ወንዶች ባሪያዎችንና ሴቶች ባሪያዎችን ግመሎችንና አህዮችንም ሰጠው። የጌታዬ የአብርሃም ሚስት ሳራም በእርጅኗ ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬ እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከናናውያን ሴቶች ልጆች ለልጄ ሚስትን አትውሰድ፤ ነገር ግን ወደ አባቴ ቤት ወደ ወገኔው ሂድ፣ ለልጄ ከዚያ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ከእኔ ጋር መምጣትን ባትፈቅድስ አልኩት። እርሱም አለኝ፣ አካሄዴን በፊቱ ያደረግሁለት እግዚአብሔር መልአኩን ከአንተ ጋር ይልካል፣ መንገድህንም ያቀናል፣ ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሃል ላይ ንጹሕ ትሆናለህ። ወደ ዘመዶች ሄደ፣ እነርሱ ባይሰጡ ከማልሁልህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃ ጒድጓድ ወጥ መጣሁ፣ እንዲህም አልሁኝ፦ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የሚሄድበትን መንገዴ ንብት ታቀናልኝ። እነሆ እኔ በውሃ ጒድጓዳ አጠገብ ቆም ያለው የከተማዋ ሰዎች ሴቶች ልጆችም ውሃን ሊቀዱ ይወጣሉ። ጥቂት ውሃ ከእንስራ ሻጠጭኝ ስላት፣ እርሷም አንተ ጠጣ ደግሞም ለግመሎች ቀዳለው የምትለኝ ድንግል እግዚአብሔር ለጌታዬ ልጅ ለባሪያዬ ለይስሐቅ ያዘጋጃት ሚስት እርሷ ትሁን። በዚህም ለጌታዬ ምሕረትን እንዳደረግክ አውቃለሁ። እኔም በልቤ ያሰብኩትን ሳልፈጽም እንዲህ ሆነ። ያን ጊዜ ርብቃን እንስራዋን በትከሿ ተሸክማ ወጣች። ወደ ምንጭም ወርዳ ውሃ ቀዳች። እኔም እስቲ ውሃ ጠጭኝ አልኳት። ፈጥናም እንስራዋን ከትከሿ ላይ አወረደችና አንተ ጠጣ ግመሎችን ደግሞ አጠጣለሁ፣ አለችኝ። እኔም ጠጣው ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ንገሪኝ ብዬ ጠየኳት። እርሷም ሚልካ የወለደችለት የናኮር ልጅ የባቱኤል ልጅ ነኝ አለች። ይህንም ነገር ከአንደበቷ በሰማው ጊዜ እጅግ ደስ አሰኘችኝ። ለጆሮዎቿ ጉትቻዎችን ለእጆቿም አንባሮችን አድርጌ አስጌጥኳት። ደስ ባሰኘችኝም ጊዜ ለእግዚአብሔር ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። አሁንም ቸርነትና እውነትን ለጌታዬ ትሠሩ እንደሆነ ንገሩኝ፤ ይህም ባይሆን ንገሩኝ ወደ ቀኝ ወይም ወደ ግራ እመለስ ዘንድ። ባቶኤልና ላባም መለሱ እንዲህም አሉ፦ ነገሩ ከእግዚአብሔር ዘንድ መጥቶአል። ክፉ ወይም በጎ ልንመልስልህ አንችልም። ርብቃ እነኋት፣ በፊት ናት፤ ይዛት ሂድ፣ እግዚአብሔር እንደ ተናገረ ለጌታ ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። ዳግመኛም ለአባቷና ለእናቷ እጅ መንሻ ሰጣቸው። ከዚህም ሁሉ በኋላ እርሱ ከእርሱ ጋር ያሉትም በሉ ጠጡ፣ በዚያም አደሩ። በማለዳም ተነስቶ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። አባቷ እናቷና ወንድሟ ብላቴናይቱ አስር ቀን ያህል እንኳ በእኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኝ ሳለ አታዘግዩኝ፣ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ከአፏ እንጠይቅ አሉት። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን? አሏት። እርሷም አዎን ሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም ከገንዘብ ጋር የአብርሃምን ሎሌዎች ሰዎቹንም አሰናበቷቸው። እህታቸው ርብቃንም መረቋት፣ አንቺ እህታችን እልፍ አእላፍ ሁኚ፣ ዘርሽም የጠላት አገሮችን ይውረስ አሏት። ርብቃም ተነሳች፣ ደንገጥሮቿም በግመሎቿ ላይ ተቀምጠው ከሰውየው ጋር አብረው ሄዱ። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ካዘቀተ ራእይ በኩል ወደ ምድረ በዳ ይመለከት ነበር። በአዜብ በኩል ባለው ምድር ተቀምጦም ነበር። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዐይኖቹንም አቀና፣ እነሆ ግመሎች ሲመጡ አየ። ርብቃም ዐይኖቿን አቀናች፣ ይስሐቅንም አየች። ከግመልም ወረደች። ሎሌውንም ሊቀበለን በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም ቀጸላዋን ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይሳቅ ነገረው። ይሳቅም ወደ እናቱ ቤት ገባ፣ ርብቃንም ወሰዳት ሚስትም ሆነችው፣ ወደዳት። ይሳቅም ስለ እናቱ ስለ ሣራ ተጽናና።